እንትን የጭቃ እንትን ጭቃ መንገድ ታውቂያለሽ? ጸጥ ነው እኮ የሚል ሲያባሽ አንድ ሴት ሴት ትቆምችልኛለሽ እና ሽናፈረ በለሻለሁ ሰውነታቸው ጓጉሎ ጓጉሎ ጓጉሎ የታሸ ማንጎ መስሎ እንትኑ ተደበብሎ አንድ ጥቁር፣ አንዱ ቀይ፣ አንድ ጥቁር፣ አንድ ቀይ ሆኖ ያው ሆኖ አጭር ለብሰውበት ይሄዳያለሁ። በዛ ላይ ያን ረጅም ጫማ ይለበሳል። ቃ በቃለ እረ እባክሽ እንደው እኮ አንተ ግን በጣም ነው የምታስታውላቸው። እኔ በጣም ነው የማየው ቁጭ ብዬ በጣም ይገርሙኛል። በተለይ በተለይ ፀጉር የሚባለው ነገር እንደ ብትን ብትን ሲያደርጉ እንደ ራሳቸው ፀጉር አታፍሩም እንዴ ነው የምለው። ሴቶቹ ነው አሁን። የሆነ እንትን ተጀምሯል፣ የሆነ ቻለንጅ ተጀምሯል። በጸጉሮች ማነው ሸር የሚያደርግልኝ? አልገባም። ጅቡ፣ አልፈልግም አልፈልግ። አንቺ ጋር ፖለቲካን ጨርሰናል። አሁን እህቶቻችንን እያስተካከለ ነው። በነገራችን ላይ እኔ እንደቀልድ የምናገረው ነገር ጫ ብሎ ላደመጠው አሁን ሁልሽም ታፋሽን እያየሽ ነው። በተለይ ይሄ ማንጎ ስላችሁ ማንጎ አይተሸዋላል። አንድ የሆነ አካባቢ ቀይ ነው፣ የሆነ አካባቢ ጥቁር ነው። በጸጉርም በተለያየም ነገር እኔ ምክር የሰጠዋችሁ ወንድ ላይ ወደድሽም ጠላሽም፣ ሱሪ ለብሰሽ አሁን ምንም አይነት ነገር ቢኖር እንትን አይልም ላይ ድረስ እንትኑ በቃ የሚባልበት ድንበሩ ድረስ ግን ይሄ ቂጥና እግር የሚሰራበት የቂጥ ማቆሚያው ይሄ ነው። እዚህ በቃ የተባለበት ድረስ አፎ እንደደሽ እየሄድሽ ማንም ወንድ ሊሻፍድልሽ አይችልም። እናቴ ቦታ የቱ ጋ ነው? እሱ ቦታ እኮ ይኸውልሽ፣ አሁን ቂጡ ተሰርቶ ከላይ ወደ ታች ስትሄጂ ቂጡ ተሰርቶ በቃ የተባለበት የሆኑ እኮ ሰንጠቅ ሰንጠቅ ያለች አለች። በኋላ ስትወጪ አትንኪ አይ በዛ እኔ እዛ ድረስ ከተለበሰ፣ እሺ እዛች ድረስ ይሄን ወፍራሟን ብቻ መከት የሚያደርግ። በሩ እኮ ከታች እኮ ነው፣ እዛ በቃ ስር እኮ ነው ያለው በሩ፣ የሁለቱም በር። ናዲን እስኪ አንቺ አሁን ለራስሽ ስታስብ እንደዛ ለብሳ ጎንበስ ስብትል ወዴት ፊትሽን አዞሪ? ወንድ ልጅ አሁን ወንድ ልጅ አሁን ሱሪ ከለበሰ ሴትና እንደዚህ አሪፍ የሆነ ነገር ወይ ቀሚስ ወይ የሆነ ነገር እና በዛ ልክ ለለበሰችው እኩል ብታቆሚያቸው የሚመርጠው እችኛዋን ነው። አሪፍ አለ። ምንም አጭር የምንለብሰውም አይፈልጋትም በጭራሽ። ሙሉ በሙሉ አየዋ። የሚፈልገውን ፓርቲ ሁሉ እኳ አየው። የቀረው የሆነ ነገር እና ማሳለም ብቻ ነው ይቀር። ያችኛዋን ግን ይሻፍድባታል። ስለዚህ ሴቶች አትሸወዱ። በግድ ለገበያ የወጣችሁ ሴቶች ምንም እንትን የለውም፣ ቲማቲም ነው ያው። ካልታ አይሸመትም ነው፣ አሳይታችሁ ነው የምትሸጡ። ግን የቤት ልጅ የሆናችሁ ተው ከእንደዚህ አይነት ተግባራችሁ። በተለይ ጸጉር አውርዱ፣ ይቅርባችሁ። ጸጉራችሁ እየተመለጠ እየተቆራረጠ ነው የሚ የራሳችሁን ፀጉር ታጣላችሁ። በውጭ አለሙናችሁ እንደፈለጋችሁ። ኢትዮጵያ ገብተሽ ግን ሳምንት አይቆይልሽም። ኩበት ኩበት ነው የምትሸች የፈረስ ፈስ የፈረስ ፈስ እየሸተሽ ነው የምትሄጂው። ጃኒን የሆነ ጊዜ ላከችልኝና ተቀበልኳት። ብታሚ ባታሚ እንትኗ እዚህ ከጉልበቷ በታች ነው ፀጉሩ፣ እርዝመቱ አረንጓዴ፣ ቢጫ ምንድን ነው ተሸክመሽ? የመታች ገመድ ስላት፣ ከአንዳንድ ሰድ ባይነቅ ከአቅሟ በላይ ነው ሂማን ሄር የምታረገው። እኔ ምን አውቃለሁ? ደግሞ እኮ የሚገዛው ሶስት መቶ አራት መቶ ብር ነው አሉ። በእናንተም በሌላውም ሀገር በዶላር እስከ ሶስት መቶ ዶላር አለ። ኢትዮጵያ ሁለት መቶ ሺህ እየተገዛ ሲሉኝ ጎዳና ላይ ላለ ለአንዱ ብትረዳበት መልካቸው ነው። አሁን አንቺ እዚህ ግንባርሽ አካባቢ ላይ ራስ ተሰጡ በመላጣ በግንባር ምነትሽ መልካሽ የመላጣ ይባላል። ትንሽ ነው የገባሁሽ። አሁን የሆነ የራሱ ውበት አለሁ ፈጣሪ የሰጠሽ እዚህ ላይ ግንባሬ ሲደረስ እዚህ ኮፍያውን ወይም ፀጉርሽን አምጥተው ቢሰሩልሽ ምን ያክል ነው? ግን ትንሽ የሆነ ሌላ ሴት ነው ምትመስ። የባሰ እመለጣለሁ ከዛ በኋላ፣ ምንድነው የሆነው? ኮንፊደንስ ይጠፋና የእኔ ኮንፊደንስ ሁማን ሄሩ ላይ ይሆናል። ለቀ ፀጉርሽን እንክብካቤውን ተውሽ። ያ ከዛ ፀጉር ይረሳና ሁሉ ጊዜ የምታበጥሩት ሁማን ሄራችሁን ይሆናል። የምትንከባከበቱ ሁማን ሄራችሁን ይሆናል። ፀጉራችሁ ትረሱታላችሁ። ከዛ ሲቀጥል ፀጉራችሁ ይበላሻል። ውበትሽ ጠፋ፣ እንጂ ፊት ለፊትሽ ላይ ኮፍያው ሲመጣ ውበትሽ፣ ሌላ ፈጣሪ የሰጠሽ ሌላ ሰው ነው የምትመስል። በዛ ላይ እንደዛ ታምቆ ሲውል፣ ተሸፍኖ ሲውል ማታ ወይ ባልሽ ወይም ሽማሽ ወደ ምትቃቀብ ስትሄጅ፣ ትሀን ትሀን ነው የምትሸች። በእንጨት የሚያካው ማነው? በእንጨት የሚያካው አንድ ቀን ያጠፉት ያቸው እጃቸው ያርፍም እኮ። ጌመሮች ንክት ሆነ። እስካሁን አሁን ፀጉርሽን አላከክሽም እንጂ ለምንድን ነው የሚያኩት? ቅማል እኮ ነው። ውስጥ ላይ ስለሚቀምልባቸው ወዳ እንዴት አይቀምልም። ሳምንት ሙሉ አንቺ ታፍኖ እንዴት አይቀምል። ነፍስ እኮ ነው። እስኪ በማረም አራት ቀን አንቺ አፍንሽ ሰሬና ቆዩ። ቅማል ስትል ቅማል ቅማል፣ ራሷን የቻለ ቅማል

ጸጉር ሙቀት በጣም ሲበዛበት የሚቀምልበት ምክንያት ልንገር፣ ይቀምላል። እሺ፣ አዳምጪ አዳምጪ፣ ያንን መሐረም መሐረም አሰርሽበት፣ ንጽህና የሚባለው ነገር ንፋስ የሚያስፈልገዋል። መሐረም አሰርሽበት አራት ቀን አቆየው፣ አራት ቀን ልተኝበት ነው፣ ብርድ ልብስ ልለብሽበት ነው። ሙቀት ቦታ ላይ ስትሄጂ ሊሞቅ ነው። እሺ፣ አይቀምልም ብለሽ ታስቢያለሽ። ለምን ይበላቸዋል? ፎረፎሩ፣ ጆከር ፎረፎር ያወጣል። ፎረፎር ብቻ ፎረፎር እና ቅማል አንድ ነው። ከቅማል መፈጠሪያው ጆከር አስክሬንም ስለሆነ ነው እንጂ የአስክሬን ጸጉር እኮ ነው። የሞተ ሰው ጸጉር ስለሆነ እሱ ነው የሚያቃዣቸው። በነገራችን ነው የመኖነሽ ነው እንዴ? በደንብ ነው የሚቀምለው። እንዴት አይቀምለ? አራት ቀን እሺ። አንቺ ጠቅልሊና ማህረምሽን ሳትፈች ሞክሪው። ፎሮፎሮ አይወጣም። እኔ አልችልማ። እንዴት ከመሐረም ይሻላል እኮ ያው ሁሉ ፀጉር እዚህ ላይ ተጠፍጥፎብሽ ከመሐረም እኮ ይበል። ግን አንዳንዱ እኮ ተነቅሎ የሚተኛ ነው፣ ተነቅሎ ውሎንስ እንድዛፍነሽ የራስሽን ፀጉር። ያን እኮ ያንቺ ፀጉር እኮ ምድረ በዳው ይጠፋል። ልክ እንዴት ተላጨሽ ተደርጎ ነው የሚተሳ። አይቻችኋሉ ሲሰሩ፣ እኔ እኮ ሲሰሩ ሁሉ ያለው እኮ እዚህ ፀጉር ቤት ያላቸው ፎሮ ፎሩ ስሚ ደግሞ ህፍረት የላቸውም እኮ ቁጭ ብለው ይሰራሉ። ሚዲያ ቲክታክ የጓደኛሽን ጸጉር ቤት ጸጉር ቤት አላት፣ በቃ ቅጥቅጥ አስደረግሻት። እሷ ነች የቀረች ከአንድ ወር በላይ የታጠቡትም ጸጉራቸው። አንተ ግን ጸጉር ቤት ከፍተህ እንደዚህ አይነት ስራ ትሰራለህ፣ እንደ ማስታወቂያ እንደ መስራት አይ እንግዲህ እሱ ደስ የሚያቀውን ያሰበውን ነገር ነግሯችኋል። ተቀበሉ። አሁን እኮ ብዙ ጠይቅ ያለው ስጠይቅ ምን እንድትባልኩ ልንገርሽ አያደክ ምንም ማለት አይደለም። ፀጉራችን አይበላሽም። ለምን ሸዋር ገብተው ተኩሰው ፀጉራቸውን አበጃጅተው? ወደ ስራ ለመውጣት ምናምን ድካም የለውም። እስር ያንን ጫና አድርገው ይወጣሉ መሰለም በቃ ከላይ ልጥብቅ በቃ የወንዶችስ ድሬድዎችስ ምንድን ነው? ፊልም ያደርጉት ሴት ልጅ ሴት የሚያስብላት በመጀመሪያ ራሷን አጽድታ ለሰው የምትርፍ ነች። ጸጉሯን ተኩሳ ታጥባ በየቀን ላትታጠሙ ትችላላቸው።